ተመልሰናል ተመልካቾቻችን። አሁን ሰዓቱ የዶት ስትሪም ነው። በተለያዩ ማህበራዊ ትስስር ገጾች ላይ የወጡ እንዲሁም ደግሞ ሀሳብ የተነሰባቸው መረጃዎች አካቶ ቀደም ሲል የነገረን ጨምሮ የተለያዩ መረጃዎች ሊነግረን ናትናይል እዚህ ስቱዲዮ ነው የሚገኘው። በድጋሚ እንዴት ቆየ? ሰላም ቆይቻለሁ። በቀጥታ ወደ መረጃዎቻችን ነው የምናልፈው እንግዲህ ሀሴት ደረጀ ከቅዳሜ ጀምሮ በኢትዮጵያ ማህበራዊ ትስስር ገጾች ላይ በዓለም አቀፍ መድረኮች ላይም እንደዚሁ ከፍተኛ መነጋገሪያ የሆነች ልጅ ሆናለች። ሚስ ወርልድ የቁንጅና ውድድር የ2025 የዘንድሮ ማለት ነው በህንድ ተከናውኖ ነበር። በህንድ 109 የሚሆኑ ከተለያዩ ዓለም ሀገራት የተውጣጡ ቆነጃጅት ተሰባስበው ውድድር አድርገው ነበረ። በዚህ ውድድር እንግዲህ ሀሴት ደረጀ ከአፍሪካ ከአፍሪካ አንደኛ በመሆን እንዲሁም ደግሞ ከዓለም ሁለተኛ በመሆን ውድድሩን ማጠናቀቅ ይችላለች። የዚህ ውድድርን አስመልክቶ እንግዲህ በማህበራዊ ስር ገጽ ላይ በጣም በርካታ ፎቶ ቪዲዮዎች እየወጡ በርካቶችም አስተያየቶች እየሰጡባት ይገኛሉ። ሀሴት፣ ኮርተናል፣ አኩርተሽናል የሚሉ አስተያየቶች በጣም እየተሰጡ ነው። ከዛ ባሻገር እንግዲህ መድረኩ ላይ በተለይ የመጨረሻዎቹ አራት ተወዳዳሪዎች ከተመረጡ በኋላ የየአህጉራቸው ወክለው እየቀረቡት ማለት ነው። ጥያቄዎች ተጠይቀው ነበር እና በዛ ጥያቄዎች ላይ ስትመልስ የነበራት በራስ መተማመን ሁለት ጊዜ እንዲጨበጨብ ሆኗል። ጥያቄዋን መልሳ ሳትጨርስ ማለት ነው። እንዲያውም አንደኛ መውጣት የነበረባት እሷ ነች፣ በጣም ጥሩ አድርጋ መልሳለች የሚሉ አስተያየት ሰጪዎችን በብዛት በማህበራዊ ድረ ገጽ ላይ ሲናገሩ ነበረ። ግን ደግሞ ታይላንድ አንደኛ በመሆን የውድድሩን አጠናቃለች። ፖላንድ ደግሞ ሶስተኛ በመሆን ውድድሩን አጠናቃለች። ፖላንድ ። ፖላንድ አውሮፓ በቁንጅና አንደኛ ስፍራን ይዛለች። በአፍሪካ ደግሞ ኢትዮጵያ የመጀመሪያውን ስፍራ መያዝ ችላለች። በዚህ ውድድር ታይላንድ ደግሞ ከእስያና ከዓለም በአጠቃላይ አንደኛ ደረጃን በመያዝ ውድድሩን አጠናቀዋል። ይህንን ተከትሎ የቱሪዝም ሚኒስቴር በማህበራዊ ትስስር ገጹ ላይ ሀገሯን በሚገባ አስተዋውቃለች በሚል በተገኘው ውጤት ከፍተኛ ደስታ እንደተሰማው እንደዚሁ መረጃውን በማህበራዊ ትስስር ገጹ ላይ አውጥቷል። ከዛ ባሻገር እንግዲህ ይህች ኢትዮጵያዊት ሀገሯን በሚገባ ያስተዋወቀችበት መንገድ እንደዚሁ ሲነሳ ነበር። ኢትዮጵያ የቡና የቀደምት የሰው ልጆች መገኛ መሆኗን የቡናም እንደዚሁ ቀደምት መገኛ መሆኗን ብዙ የዓለም ሀገራት የማያውቁት የዓለም ሕዝብ የማያውቀው ብዙ ነገር እንዳላትም እንደዚሁ በተለያዩ መድረኮች ላይ ለአንድ ወር ያክል ነው በህንድ ሲካሄድ የቆየው ይህ ውድድር እና በዛ መድረክ ላይ ሀገሯን በተገቢ ሁኔታ ማስተዋወቅ ስለመቻሏም እንደዚሁ ሲገለጽ ነበር። እንግዲህ ከሚታየው ውጫዊ ውበት ባሻገር ደግሞ ውስጣዊ ውበቷ፣ አስተሳሰቧ፣ በበጎ አድራጎት ላይ የምትሰራቸውን ከህጻናት አካል ጉዳተኛ ህጻናት ጋር የምትሰራቸው ስራዎችም ለዚህ ደረጃ እንድትደርስ እንዳበቋትም ስትገልጽ ነበር። ከዛ ባሻገር ሴቶች እንደሚችሉ ብዙ እናቶችን እህቶችን ወክዬ ነው የአገሬ ልጆች ወክዬ ነው የተገኘ ሴቶች ደግሞ እንደሚችሉ ማሳያ መሆን የሚችል ነው የሚልም መልእክት አስተላልፋ ነበር። እንግዲህ ከዛ ባሻገር በጣም የሚገርም አስተያየት ስመለከት የነበረው ጥፍሯን ጥፍር ቀለምም አልተቀባችም ነበር፣ ውድድር የመጨረሻ ውድድር ላይ አስተያየት በሚሰጥበት ሰዓት ጥፍሯ ንጹህ ነበር። ተጨማሪ ከላይ የተደረገበት ኤክስትራ የተቀጠለበት ነገር ነገር አልነበረም፣ እና ይህም በጣም ማራኪ ነው። በተፈጥሮ ውበት እንደዚህ መድመቅ ይቻላል የሚሉ ማስተያየቶች በብዛት እንደዚሁ ሲገለጹ ነበር። እንግዲህ ሙሉ መረጃውን አጫጭር ቪዲዮዎችን ጨምሮ በኢቢሲ የቲክቶክ ገጻችን ላይ እንዲሁም ደግሞ በፌስቡክ ገጻችን ላይ መረጃውን ማግኘት ይችላሉ። በበርካታ የዩቲዩብ ቻናሎችም እንደዚሁ ይህንን መረጃ በስፋት ሲያጋሩት ነበረ። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው እንግዲህ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በኢቢሲ ጉብኝት አድርገው ነበረ። እንግዲህ እንደምታውቁት የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዕ ካርዲናል በሮም በተደረገው የቀደሙት ያለፉት ጳጳስ ሕይወት ካለፈ በኋላ በጳጳስ ምርጫ ላይ የዓለም ካርዲናል በመምረጥ በስፍራው መገኘታቸው ይታወቃል። ከዛ መልስ እንግዲህ በኢቢሲም እንደዚሁ ጉብኝት ማድረግ ችሏል። ለኢቢሲ ያላቸውን ከፍተኛ አክብሮትና ምስጋናም እንደዚሁ አቅርበው ነበረ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይ የቀድሞው ጳጳስ ኅልፈት ተከትሎ በቀጥታ ስርጭቶችም ጭምር በከፍተኛ ሽፋን ሲሰጥ እንደነበረ ይታወቃል። እንግዲህ በዚህ የተሰጠውን ሽፋን የብዝሃነት ቤት መሆኑን ያረጋገጠበት ስለመሆኑም ነው እንደዚሁ ሲገልጹ የነበረው። እንግዲህ ከልዑካን ቡድናቸው ጋር በኤቢሲ የተለያዩ የስራ ክፍሎችን፣ ስቱዲዮዎችን፣ የሌማት ትሩፋት ስራዎችን እና በግቢ ውስጥ ያሉትን የስፖርት ማዘውተሪያ ስፍራዎችም እንደዚሁ ተዘዋውረው ጎብኝተዋል። ምስጋናቸውንም እንደዚሁ ይቸረዋል። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ካሉት ዜና ማሰራጫ የማህበራዊ ትስስር ገጾች ባሻገር የኮርፖሬት ስራዎችን በተቋሙ የሚደረጉ ሰፋፊ ጉብኝቶችን እና ደግሞ የተለያዩ ስምምነቶችንም እንደዚሁ መረጃዎች የምንሰጥበት የፌስቡክ ገጽ አለን። በዛ ፌስቡክ ገጻችን ላይ ይህ መረጃ ወጥቷል፣ ወደ ዋናውም እንደዚሁ የተጋራ ነው። ያንን የኢቢሲ ኮርፖሬት የፌስቡክ ገጽንም እንዲሁ ተመልካቾች ሼር፣ ፎሎ እንዲያደርጉ መክራለሁ። ይህንን ካልን ወደ የዓለም የጸረ ትንባሆው ቀን ቅዳሜ ዕለት ተከብሮ ነበር። በየዓመቱ ግንቦት 23 ቀን የሚከበር ቀን ነው። ይህ የዓለም የጸረ ትንባሆው ቀን እንግዲህ ከ1988 ጀምሮ በዓለም አቀፍ ደረጃ ይህ ቀን ሲከበር ቆይቷል። እንግዲህ በግንቦት 23 በየዓመቱ በመደበኛነት ሲከበር በሀገራችን ለ33ተኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ38ተኛ ጊዜ ተከብሮ ውሏል ማለት ነው። አማላይ ምርት ለድብቅ ዓላማ በሚል መሪ ቃል ነው የተከበረው። እንግዲህ የትንባሆ አምራች የተለያዩ ፋብሪካዎች ማስታወቂያዎችን ያስነግራሉ። ከማስታወቂያዎቻቸው ባሻገር ደግሞ በተለያየ ፍሌቨሮችን በማድረግ ወጣቶች፣ ታዳጊዎች ለዚህ ሱስ ተገዥ እንዲሆኑ በቀላሉ እንዲሳቡም ጥረቶች ያደርጋሉና ይህንን የአለም ህዝብ፣ የአለም ወጣቶች በሱስ ውስጥ የሚወደቁት ደግሞ ራሳቸውን ከዚህ ገዳይ ሱስ እንዲጠነቀቁ መልእክትም ለማስተላለፍ በሚል ዘንድሮ ተከብሮ ውሏል ማለት ነው። እንግዲህ ያለው ቁጥር በጣም አስደንጋጭ ነው። በአለም አቀፉ የጤና ድርጅት ጥናት መሰረት ከ13 እስከ 15 ዓመት ዕድሜ ላይ ያሉ ታዳጊዎች በአለም ዙሪያ ከ37 ሚሊዮን በላይ ታዳጊዎች በዚህ ሱስ ውስጥ መግባታቸውን የተመለከተ መረጃ እንደዚሁ ወጥቶ ነበረ። ይህንን አስመልክቶ በማህበራዊ ስር ገጻችን ላይ ሙሉ መረጃውን ማግኘት ይቻላል። ተመልካቾች እየገቡ እንዲመለከቱት እጋብዛለሁ። ወደ መጨረሻው መረጃችን ነው የምናልፈው እንግዲህ ፋክት ቼክ በምናደርግበት እውነት የትኛው ነው። በማህበራዊ ትስር ገጾች ላይ በጣም በርካታ ሀሰተኛ መረጃዎች ይወጣሉ። በተለይ ደግሞ የአርቲፊሻል ኢንቴሊጀንስ ከወጣ በኋላ ይህን ቴክኖሎጂ በመጠቀም ደግሞ እውነቱን ከሀሰቱ ለመለየት በሚያስቸግር ሁኔታ በርካታ ሀሰተኛ መረጃዎች ይወጣሉና የርዕሰ ሊቃነ ጳጳሳት ሊዮ 14ተኛ እንደተናገሩት ተደርጎ የትራውሬን ንግግር እውቅና እንደ ሰጡት ተደርጎ በማህበራዊ ትስር ገጾች ላይ ሲናፈስ የነበረው ተንቀሳቃሽ ምስል በተለይ ዩቲዩብ ላይ ከወጣ በኋላ ከአንድ ሚሊዮን በላይ ሰዎች እንደ ተመለከቱት ነው ይህንን ቪዲዮ ሲገለጽ የነበረው እንግዲህ ይህ ሀሰተኛ ስለመሆኑ ተገልጿል። ተንቀሳቃሽ ምስሉ የቡርኪና ፋሶ ፕሬዚዳንት የሆነው ኢብራሂም ትራውሬ እውቅና ሲሰጡት የተናገረውን በንግግሩ ላይ ተመስርተው የተናገረው ነገር ትክክል እንደሆነና ለዚህም ድጋፍ እንዳላቸው ሲናገሩ የሚያሳይ ምስል ነበረ። ነገር ግን ይህ ሙሉ ለሙሉ በኤአይ የተጨናበረ ከዚህ ቀደም ጳጳሱ ሌላ ጋዜጣዊ መግለጫ በሰጡበት ወቅት የነበረን ቪዲዮ በመጠቀም የአፍ እንቅስቃሴያቸውን ሙሉ በሙሉ በኤአይ በመቀየር ነው። እንግዲህ ስለ ትራኦሬ የተናገሩት በማስመሰል የቀረበው ይህንን። የኤኤፍፒ ፋክት ቼክ እንዲሁም ሮይተርስ ፋክት ቼክም በድረገጻቸው ላይ ሐሰተኛ ስለመሆኑ ማረጋገጣቸውን የተመለከተ መረጃዎች አውጥተዋል። ከዛ ባሻገር እንግዲህ በተለይ ኢብራሂም ትራወሬ የተመለከቱ በጣም በርካታ መረጃዎች ይወጣሉ። አነጋጋሪ የአፍሪካ መሪ እንደሆነ ይነገራል። ከሱ ጋር ከሚወጡት አብዛኞቹ መረጃዎች ደግሞ በኤአይ የተቀናበሩና ሀሰተኛ እየሆኑ መሆኑን በጣም በበርካታ ጊዜ የተለያዩ ፋክት ቼክ ፔጆች ሲያረጋግጡ ተመልክተናል። አነጋጋሪ በመሆኑ በጣም ብዙ ለማመንም ቸግሩ ማራኪ ነገሮች ያሉት ፕሬዚዳንትም በመሆኑ እንግዲህ በማህበራዊ ትስስር ገጾች ላይ እንደዚህ አይነት የግነት የኤአይ ፈጠራ ስራዎች በሀሰትም ደግሞ የተለያዩ ፈጠራ ታሪኮችን ከዚህ ፕሬዚዳንት ጋር በማገናኘት በማህበራዊ ትስር ገጽ ላይ ሰዎችን ሲያሳስቱ ተመልክተናል። ግን ደግሞ እንደዚህ በማህበራዊ ትስር ገጾች ላይ የምናያቸው መረጃዎች በጠቅላላ እውነት ስለመሆናቸው ማረጋገጥ እንደሚገባ ምንጫቸውንም እንደዚሁ መመልከት እንደሚገባን የሚያስተምር ሆኖ ስላገኘ ነው ይዘ ነው መጥተናል በኢቢሲ የፌስቡክ ፋክት ቼክ ገጻችን ላይ ይህ መረጃ ሙሉ ወጥቷል። በዛ ገጻችን ላይ ደግሞ በመግባት ተመልካቾች እንዲመለከቱት ጋብዛለሁ። ለዛሬ የያዝኳቸው መረጃዎች ይህን ይመስላሉ። እናመሰግናለን። መልካም ቀን